በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምረት ብዙ በጎነት ብዙ ፍቅር የተሰጣችሁ የአባቶቻችን አምላክ እግዚአብሔር ይረዳን ይረዳችሁ። ብሩካን እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክ መድኃኒት ክርስቶስ መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል ዳ የተከፈለለት በደሙ ዳነ ሕዝብ ያደረገን ሀብተ ወልድ ልጅ መሆንን ጸጋ ስመ ክርስትናን የሰጠን የአባቶቻችን አምላክ የእኛም የልጆቻችንም አምላክ አንዱ ጌታ ለዘላለም የተወደደ የተመሰገነ ይሁን። ሰሞኑን አንድ አባት ደውለውልኝ ነበር፣ ብያችሁ ነበር። መንፈስ ቅዱስ ቤተክርስቲያንን የሚያገለግሉ ናቸው። መንፈስ ቅዱስ ቤተክርስቲያን ሰርተን በር መስራት አቃተኝ ሲሉ ደግሞ የአጋፔ ቤተሰቡን መሆናቸውን ነገሩ። እንደሚሰሙ በጣም ተደሰት ፈቅግዳ እና ያው አሳስቢያችሁ ነበር ትናንት። እንደቀልድ ግን አንድ እህት ሙሉ በሩን መቶ ሺህ ብር ነበረ የተገመተው፣ መቶ ሺህ ብሩን እኔ እችላለሁ በማለት ሙሉ በሩን በመግዛት በጣም አስደስታኛለች። እግዚአብሔር ዘሯን እሷን ይባርክ። ግን በሩ ከተገጠበ በኋላ ጠየኳቸው፣ መንበር አላቸው ያልኳቸው መንበር ደግሞ ታቦት ህጉ የሚቀመጥበት ቅዱሱ መስ ምስጋና እና የስጋወደው መሰዊያ ነው። እሱም እንደሌላቸው ነው የነገሩኝ፣ እየፈሩ እየተቡ። እኛ ሌሎች ደግሞ ቃል የገባችሁ ደግሞ አላችሁ፣ በሩን እንሰራለን ብለን ስለነበር እና መንበሩ ለ150 ብር አካባቢ ሊፈጅ ይችላል አነስ ያለ መንበር ለምን እናሰራላችሁ? በሩ አንድ ሰው ከያዘልን በደንብ ደስ ብናሰኛቸው ብለን አሰብን። ስለዚህ ይችን መንበር፣ ሌሎችም ቃል የገባችሁ ሰዎች አንድ ላይ አድርገን ገንዘቡን ጠርቀም አድርገን መንበሩንና በሩን እንስታቸውና እናስደስታቸው። መንፈስ ቅዱስ የሚደሰትብን እግዚአብሔር ዘራችሁ እናንተን ይባርክ። ይህንን የመሰል ቅን ልብ ስላላችሁ በእውነት ከልቤ መርቂያችኋለሁ። 0914138 ስልኬ ላይ አሳውቁኝ ቴሌግራም ዋትሳፕ ቫይበር ትራሽ አስቀምጣለሁ። እግዚአብሔር እናንተን ዘራችሁን ይባርክ። የእግዚአብሔር ቃል በዘፍጥረት መጽሐፍ ላይ ስለ የእግዚአብሔር ቃል ምን ያህል ቀና ልብ እንደሚሰጥ ቃሉን ደሞ አለመስማት ምን ያህል ክፉ ሰው እንደሚያደርግ የጻፈውን ሀሳብ ነው የማንብላችሁ ወደ ዘፍጥረት ምዕራፍ አራት ቁጥር አንድ ጀምሮ እስከ ስምንት አዳም ሚስቱን ሄዋንን አወቀ፣ ጸነሰችም፣ ቃየንን ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ደግሞ ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበር፣ ቃየልም ምድርን የሚያርስ ነበር። ከብዙ ቀን በኋላም ቃየል ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤል ደግሞ ከበጎቹ በኩራት ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን አልተመለከተ። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊት ጠቆረ? መልካም ብታደርግ ፊት የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች። ፈቃዷም ወደ አንተ ነው፣ አንተ ግን በሷ ንገሥባት። ቃይንም ወንድሞን አቤልና ወደ ሜዳ እንሄዳለሁ። በሜዳም ሳሉ ቃየል በወንድሙ በአቤል ላይ ተነሳና ገደለው። አሁን ይህ ታሪክ ሁላችንም የምናውቀው ታሪክ ነው። በታሪኩ ውስጥ ያለውን ሚስጥር ነው ግን እንድንሰማ መንፈስ ቅዱስ ይወደደው። ይወላችሁ እነዚህ ልጆች ሁለቱም ልጆች አንዱ የአዳም ልጆች ናቸው። አዳም እነዚህ ልጆች ይወልዷቸዋል። አዳም ይወላችሁ መንፈሳዊ ሰው ነው። ምንም በድሎ ከእግዚአብሔር ተለይቶ ሞት ቢያመጣብንም ግን አዳም እግዚአብሔርን የሚያውቅ ሰው ነው። የሚመጣውን ዘመን በእምነት መመልከት የሚችል የሚያምን ሰው ነው። ለልጆቹም ነግሯቸዋል። በገነት መካከል ጥፋት ካጠፉ በኋላ እግዚአብሔር የተናገራቸውን ተስፋ ነግሯቸዋል። ለቃየልም ለአቤልም የሴቲቱ ዘር ይመጣል፣ የእባቡን ራስ ይቀጠቅጣል። እባቡ የኛ ጠላት ነው፣ ሰይጣን ጠላታችን በክርስቶስ በሴቲቱ በድንግል ልጅ ይቀጠቅጣል። ይህን ተስፋ ነግሮናል። ግን ሲቀጠቀጥ እንደ በግ ታርዶ ነው። ለዚህም የእኛን ራቁት ኃጢአት ያመጣበትን ራቁት መሸፈን የሚችል የታረደ በግ እግዚአብሔር አሳይቶናል። ስለዚህ ያኛው አዳኝ እስኪመጣ ድረስ በግ እያረድን በእግዚአብሔር ቤት እንቆማለን፣ ራቆታችን እንሸፈናለን በበጉ ደም እውነተኛው በግ እስኪገለጥ እስኪወለድ ድረስ እስኪሰዋ ድረስ ብሎ ሰብኳቸዋል አዳም። ለምን ይሄ ተስፋ ቃል በዘፍጥረት ምዕራፍ ሦስት ላይ ተነግሮታል። ይሄ ማለት የእግዚአብሔር ቃል ማለት ነው። ለቤተሰቡ የተነገረ የእግዚአብሔር ቃል ነገር ግን ሁለቱም ልጆቹ እኩል አምኖ አልተቀበሉም። አቤል ይህንን አምኖ ተቀበለ። ቃየል ግን ራሱን ብቻ ነበር የሚያዳምጠው በአቤልና በቃኤል ባህሪ ውስጥ ያለውን ልዩነት ተመልከቱ። ጠባይ ውስጥ አቤል የዋህ ነበር። ያዳመጠውንና ያመነውን በተግባር ለመተርጎ ትልቅ ሰው ከሆኑ በኋላ ለእግዚአብሔር መሥዋዕት ለማቅረብ ሲነሱ አዳም አባቱ እንዳለው እውነተኛ በግ እስኪመጣ ድረስ በጋርደን እግዚአብሔር ፊት ራቁታችንን በደላችንን እንከድናለን እግዚአብሔር ፊት መቆም የሚገባ በመጀመሪያ በደላችንና ጣታችን አሳፍረን ተጸጽተን በነሳ ነው ብሎ ስለሚያምን ከበጎቹ ምርጡን ወስዶ መስዋዕት አድርጎ አቀረበ። አዳም የተናገረውን በአዳም አፍ የሰማውን ዘፍጥረት ሶስት ላይ የተሰበከውን ቃሉን አመነ አቤል። በደንብም አባቱን አዳምን አዳመጠ። ስለዚህም ደስተኛ ነበር አቤል፣ ፊቱ የፈካ ነበር። እግዚአብሔርን የሚሰሙ ሰዎች እግዚአብሔርን ቃል የሚማሩ ሰዎች ወንጌልን የሚያዳምጡ ሰዎች መንፈሳዊ ትምህርት የሚያገኙ ሰዎች የውስጥ ብርሃናቸው ፊታቸው ላይ ይታያል። ዓለም እየተንጫጫ እነሱ ይስቃሉ። ፊታቸው ላይ ሰላም ታያላችሁ። አንድ ጊዜ በሚኒባስ ከአዋሳ ወደ አዲስ አበባ እንመጣለን። ተሰብስበን ብዙ አገልጋዮችንን ምዕመናንም አንድ ላይ ይሄ መንገደኞች ማለት ነው። አንድ ላይ ሆነን በአንድ ሚኒማ እንመጣለን። ብዙ ስለነበረን መዘመር ጀመርን። የዘመር ነው ከዛ ደስተኞች ነን፣ ፊታችን ደስተኛ ነው፣ እንስቃለን፣ ደግሞ እንዘምራለን። አጠገባችን አንድ ሰው ዝም ብሎ አየን አየንና፣ እኔ ምላችሁ አለ ምንድን ነው ፊታችሁ? ይዛ ሰሞን ደግሞ አስታውሳለሁ፣ ጦርነት ነበረ። ብቻ ምን ያኔ ጦርነት እንደነበረ አላስታውስም እና አብዛኛው ሚዲያ የሚያወራው ስለ ጦርነት፣ ስለ ችግር፣ ሽብር ነበር የሚያወራው ሀገር እኮ አለን እኛም ሀገራችን እንወዳለን። ጠዋት ቅዳሴያችን ላይ ለሀገር የተለ ኢትዮጵያ ሰላም ስትልን እየጸለይን ምናረፍደው ዋጋ ስላልሰጠን ለሀገራችን አይደለም ግን የሰማን የወንጌል ቃል ግን ልባችን ይደግፍ ነበር። ስለዚህ የኛ ፊት በርቶ ነበር። የዚህ ሰው የፊት ግን ጠቅሮ ነበረ። መሳቃችን ያስገርመው ነበር። ምንድን ነው ፊታችሁ ላይ ያለዋል ፊታችን ላይ ያለው ከበላ ነው፣ ከጠጣ ነው፣ ያገኘ ነው። ሰው ምግቡን ነው ፊቱ ላይ የሚያሳየው ይባላል። የእግዚአብሔር ቃል ስትሰሙ አስቸጋሪ በሆነ ሁኔታ ውስጥ እንኳ ትጽናናላችሁ፣ ሌላ ናችሁ ታስታውሳላችሁ። በኮቪድ ጊዜ ምን ሰማያዊ ወንጌል ቃል እንዴት አድርጎ በተስፋ እንዳቆመን ምን ያህል እንዳቆመን ብቸኛ ተስፋ ሆኖ አንድ ሰው ኢንተርቪው እየሰጠ ሰሞኑን እያየሁት ነበር። በኮቪድ ጊዜ እሞታለሁ የሚል ስጋት የነበረው ሰው ልክ ጠዋት ስነሳ ከቤተክርስቲያን የምሰማው ድምፅ አላል፣ እሰይ ይነጋል አመሰግን ነው ያን ስሰማ ተስፋ አገኛለሁ። ስፒሪቹዋል ቴራፒ ለእኔ የመንፈስ ስብራት መጠገኛ ነበረ እያለ ሲናገር ሰምቻለሁ። ያ እግዚአብሔር ቃል ደካማውን ልብ እየደገፈ አይደለ ወይ? ፈገጊያል ነው አቤል እኮ በጣም ባልሰለጠነ ዘመን ኋላ ቀርብ ሆነ በጫካ ዘመን የተወለደ ሰው ነው። አባቱ የነገረውን የእግዚአብሔር ቃል ግን አምነው ተቀብሎ ፊቱ የፈካ ነበር። ቀናም ነበር። እግዚአብሔር የሚቀበለው ጸሎትና መስዋዕት የሚያቀርብ ሰው ነበር። በየዋህነቱ የተገደለ ሰው ነበር። ቃይልስ አባቱ የነገረውን ታላቅ ነው። የመጀመሪያ ልጅ ነው እንግዲህ። የመጀመሪያ ልጅ ተመልከት፣ ምን አይነት እንክብካቤ እንደሚያገኝ። ለመጀመሪያ የአዳም የመጀመሪያ ልጅ ምን ያህል እንክብካቤ አግኝቶ እንዳደገ መገመት አያስቸግርም። ነገር ግን አባቱ የሚናገረውን አልሰማም። የእግዚአብሔርን ቃል የመስማት ፍላጎት የለውም። ለምን መሰላችሁ? እግዚአብሔር መጥቶ ለምን ፊት ጠቆረ ሲለው የመለሰው መልስ ፍላጎት እንደሌለው ከእግዚአብሔር ከሚባለው አምላክ ጉዳይ ጋር መነካካት የማይፈልግ ለዘብተኛ ልጅ ነበር። የብዙ መንፈሳዊ የኦርቶዶክሳዊ ክርስቲያኖች ችግር ለዘብተኝነት፣ አለመነካካት። እግዚአብሔር አለን እላለን፣ ጸሎትም ይጠቅማል እንላለን፣ ግን አንነካካም። ከእግዚአብሔር ጋር ሳይነካኩ በታቀበ መኖር ልክ አንድ ጣሪያ ውስጥ ተፋቶ እንደሚኖሩ ባልና ሚስቶች መኖር እሱሱ ባህል አልጋ ላይ ግን አንድ ጣራ ውስጥ አብሮ ይሄዳሉ፣ ለቅሶ አብሮ ይሄዳሉ፣ ሰርግ አብሮ ይሄዳሉ፣ ግን አብሮ አይደሉም። መንፈሳቸው አብሮ አይደለም። በታቅበው የሚኖሩ አሁን ልክ እንደዚሁ እግዚአብሔርና እነሱት በታቅበው የሚኖሩ ሰዎች አሉ። ምንም አይነት ፍላጎት ለእግዚአብሔር ቃል የላቸው፣ እድልም አይሰጡም። መማር አስጨንቃቸው እነዚህ ሰዎች ምንድን ነው የሚጎዱት ብትሉ ውስጣቸው ያ ተሸክሞት የሚገባው ወንጌል ወይ የእግዚአብሔር ቃል ተሸክሞት የሚገባው አይምሮን የሚያልፈው ሰላም ስለሌለ ደስተኞች አይደሉም። በጣም በጣም ይከፋቸዋል፣ እየበድሉ ይከፋቸዋል፣ እየጠጡ ይከፋቸዋል፣ እየተዝናኑ በየቀኑ አዳዲስ ልብስ ይለብሳሉ፣ አዳዲስ ፋሽን፣ አዳዲስ መጠጣት፣ አዲስ ግን ደስታ የላቸውም። ለምን ደስታ የሚሰጥ ያው እግዚአብሔር ቃል በውስጣቸው ይሠራ ብቻ ነው። የመንፈስ ቅዱስ ፍሬ ነው ደስታ። ሌላ ነገር የለውም። ደስተኞች አይደሉም። ለምን ፊት የጠቆረ ብሎታል እኮ እግዚአብሔር። ፊታቸው የጠቆረ ነው። ሁሌ ሽብር ነው የሚሰሙት ሽብር ነው የሚያወሩት ሽብር ነው የሚናገሩት። ለነገራቸው አይችልም። ጥቁር ኑሮ ነው ኑሯቸው። በዛ ላይ ክፉ ናቸው። እኔ ወንድሜ ጠባቂ ነኝ አለው። ለሰው ግድ የላቸው። ጦርነት ቢነሳ ተኩስ ቢተኮስ እስካለካቸው ግድ የላቸው። ረሃብ ቢፈጠር እስካረባቸው ግድ የላቸው። እርቃነ ሥጋውን የሰው ልጅ ብሄድ እነሱ ፋሽን እስከላለፈባቸው ተስ ግድ የላቸው። እያቸው እግዚአብሔር ልጆች ክፉ ናቸው። ለሰው ግድ የሌላቸው ናቸው። ቤቱ ቢነድ በቁጣ አንዳንዴ አስጥሉኝ ብላ ምትጮ ሚስታለች የተደበደበች፣ ንግድ የላቸውም እነሱ እንደ ጎረቤት ወጥተው ምን ተፈጠረ? ክፉ ያደርጋል እግዚአብሔርን፣ ቀላል ቃል ለመስማት ሰልፊሽ፣ ራስ ወዳድ ክፉ ያደርጋል። ከዛም አልፎ መራር ልብ ወንድሙን ገደለው ነው የሚለው ቀላል ቃል እንዳይመስላቸው። ወንድማቸውን ምንም ነገር ለማድረግ ወደ ኋላ አይሉም። ለማሳሰር፣ ለማስመታት፣ ለማስገረፍ፣ በሀሰት ለመመስከር ምንም አይነት ግድ የላቸው። አንድ ዳኛ ሲነግረኝ አዲስ አበባ ውስጥ ገንዘብ ተከፍሏቸው የሀሰት ምስክርነት የሚሰሩ ቋሚ ሰዎች አሉ። ፍርድ ቤት አይቻለው ብለው መጽሐፍ ቅዱስ መጥተው ለወንጀለኛ የሚመሰክሩ ወይም ደግሞ ጠላት ላረገው ከሳሽ ሊመሰክሩለት ሲወጡ ገንዘብ ይቀበላሉ። ክፉ ሰዎች ወንድማቸው ቅጥቅጥ አድርገው ለመግደል ወደኋላ የማይሉ ወንጀል ያልሰራውን ዕድሜ ልክ የሚያሳስሩ ብዙ ትዳር ውስጥ የሚገቡ የሰውን አይምሮ የሚጎዱ፣ አንድ ሰው በምን ይጎዳል ብለው አስበው በስሌት የሚሰሩ ያንን ሰው የሚወጉ፣ የሚያጠቁ ብዙ ናቸው። ብዙ ቃኤል እንደዚህ አይነት ስብና የተላበሰው አባቱ አዳም የነገረውን በገነት መካከል የሰማውን ወንጌል ስላልሰማን እሱ ሰምቶ አቅ አይፈልግም መስማት። ሰው እግዚአብሔር ቃል ካልሰማ ብቻውን ከሆነ አደገኛ አደገኛ ከሰው ከዚህ ሰው አድ ብሎ መጸለይ ያስፈልጋል። በምን ትለምኑታላችሁ? ስ ገ የእግዚአብሔርን ቃል ማያቅ ወንጌል ማያቅ ሰው በምንድነው የምትዳኙት? ምን ምዳኛ አለው? ክፉ ክፉ ክፉ ሰው ነው የሚሆነው ብዙ ጊዜ። ወንጌልን ያልተማሩ ቤተክርስቲያን ውስጥም ኢብን አገልጋዮች ሆነን ከቤተክርስቲያን ውጭም ያሉ ሰዎች አደገኞች ናቸው። አደገኞች ቃሉ ልባችንን በብርሃኑ እስካልደገፈ ድረስ ጥሩ ሰው መሆን አንችልም። ስለዚህ ነው መማር ያለብን፣ ለመትረፍ ነው፣ ከራሳችን ለመትረፍ፣ ከአደገኛነታችን ለመትረፍ፣ ከራሳችን ወጥመት ለመውጣት። አታቁትም። ስንነካ ነገር ብን እንደምናደርግ ሰው እኮ ላ ጨካኝ እኮ ነው። የገዛ ልጆቹን እኮሳት ሊያቃጥን ዘመን ሰው ምን ያህል እንደተሰራ የምታዩት የወለዳቸውን ልጆች ለጣዖት እሳት አቃጥሎ ይሰጥ ነበር። ሰው በዚህ ልክ ጨካኝ ነው። ወንጌል ካልሰራው፣ እግዚአብሔር ቃል ካልደገፈው ሰው በዚህ ልክ ከባድ ቃይልን፣ ከባድ ያደረገ የሰማነውን በልቦናችን ጻፍ። ብዙ ነገር ለተማራችሁበት ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። ቤታችሁ ብሩክ ይሆን። የቀድሙ ማሳሰቢያ አትርሱ። እግዚአብሔር ቸርነት